ዋና ዋና ዜና። መከላከያ ሰራዊቱ 96 ሰብል በመሰብሰብ ላይ የነበሩ አርሶ አደሮችን ጠራርጎ ማሰሩት ሰማም። በዘመነ ብልጽግና የተፈጠረው ስርዓት አልበኝነት ራሱ ስርዓቱ ያዋለደው ችግር ነው ተባለም። ለሀገረ መንግስቱ አደጋ ሆኖ የነበረውን የእርስ በርስ ጦርነት ቀልብ ሰነዋል ሲል የአማራ ብልጽግና ተናገረም። ሰላም፣ ጤና ስትልን አድማጭ ተመልካቾቻችን በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁ ቆዩ። መከላከያ ሰራዊቱ 96 ሰብል በመሰብሰብ ላይ የነበሩ አርሶ አደሮችን ጠራርጎ ማሰሩ ተሰማም። የህግ የበላይነትን ለማስከበር ንጹሃን ገበሬዎችን ማሰርና ማንገላታት አቅመቢስነትንና ቢስነትንና ከህዝብ መነጠልን ያመላክታል ያሉን የአካባቢው ነዋሪዎች፣ ትላንት የተፈጠረውን ችግር ሰበብ በማድረግ ወደ ቀጠናው የተሰማራው የመከላከያ ሰራዊት ሰብል በመሰብሰብ ላይ የነበሩ 96 ንጹሃን አርሶ አደሮችን ጠራርጎ አስሯል ብለዋል። እስራቱ የተፈጸመው ትላንት ከሰዓት መከላከያው በኩመር ደረቅ አባይና በመቃ ጅረን ውሃ በሁለት አቅጣጫ በመምጣት ነው ያሉን የመረጃ ምንጮቻችን። መከላከያው ንጹሃን ገበሬዎችን በግፍ ጠራርጎ ያለምግብና ልብስ አስሮ እያሰቃያቸው ያለው ከሽፍታው ጋር ትሰራላችሁ በሚል መሰረተ ቢስ የተለመደ ውንጀላ ነው ሲሉ ገልጸዋል። መከላከያ አሁን እየወሰደው ያለው የደመ ነብስ እርምጃ አያውን ፈርተው መደላደሉን እንደሚባለው አይነት ነው ያሉን የአካባቢው ነዋሪዎች ሽፍታውን ከገባበት ገብቶ ከመምታት ይልቅ በሽፍታው ፍዳቸውን የሚቆጥሩ አርሶ አደሮችን ያለአንዳች ማስረጃ ወንጅሎ ማሰር የመከላከያውን አቅምና ስነ ምግባር ጥያቄ ላይ የጣለ አሳፋሪ ተግባር ነው ብለውታል። ሽፍታውንና አማጺ ቡድኑን ከመንገድና ከከተማው ካስወጣ በኋላ ተከትሎ የማጥፋት ፍላጎትም ሆነ ዕቅድ የሌለው የብልጽግና መንግስት ዘመን መከላከያ ሰራዊት ድንገት በሆነ አጋጣሚ ወደ ገጠር ከወጣም ንጹሐን ዜጎችን ለሽፍታ ምግብ ትሰጣላችሁ በሚል ለግድያ እስራትና ንብረት ውድመት እንደሚዳርግ ይታወቃል። በየትኛውም የሀገሪቱ አካባቢዎች የሚደረጉ ወታደራዊ ዘመቻዎች ታጥቆ መንግስትን የሚዋጋውን ኃይል ኢላማ ያደረጉ ሳይሆን ንጹሐን ዜጎችን በማሸበርና በማጥቃት ላይ ያነጣጠሩ መሆናቸው በመንግስት ላይ የሚፈጠረውን ጥላቻና ጠላትነት የበለጠ እየጨመረው መጥቷል ተብሏል። የገጠሩ ማህበረሰብ የሚገደለውና የሚሰቃየው በመከላከያ ሰራዊቱ ብቻ ሳይሆን በሽፍታውና በአማጺ ቡድኖችም ነው የሚሉ ወገኖች ህብረተሰቡ መንግስትን ትደግፋለ በሚል በሽፍታውና አማጺ ቡድኑ ይገደላል፣ ሽፍታ ትደግፋለ በሚል ደግሞ በመከላከያው ይገደላል ሲሉ በህዝቡ ላይ እየሆነ ያለውን ሰሚ የለሽ ፍዳ ገልጸዋል። ህብረተሰቡ ሽፍታውና አማጺ ቡድኑ እንዲበረታድሉን የሚሰጠው የመከላከያ ሰራዊቱ ነው በሚል አበክሮ ቢጩኸም ሰሚ የለውም ያሉን የህብረተሰብ ክፍሎች አንዳንድ የመከላከያ አዛዦች ከዞንና ከወረዳ ካድሪው ጋር በመመሳጠር ከሽፍታው ጋር በሚስጥር እንደሚሰሩም ይታወቃል ብለዋል። አጅቦ በሰላም ከጎንደር መተማ ለማድረስ ኃላፊነት የተረከበው የመከላከያ ሰራዊት ከ200 ወይም 300 ተጓዥ መኪኖች ፊት ለፊት ብቻ በመጓዝ ከሰልፉ መሃል ወይም ኋላ ሽፍታ ጥቃት ሲያደርስ ምንም ማድረግ ባለመቻሉ በትላንትና ሁለት ጥቃቶች ብቻ ከ7-10 ንጹሐን ዜጎች ተገድለዋል። በትላንትናው ጥቃት አንዲት እናት ሁለት ህፃናትን ይዛ እየተጓዘች በነበረችበት ባረመኔው ሽፍታ ጥቃት ከአንድ ልጇ ጋር መገደሏን ዘግበን የነበር ሲሆን ቆስላ ወደ ጎንደር ሆስፒታል ተልካ የነበረችው ሁለተኛዋ ልጇን መሞቷ ተሰምቷል። ትላንት ምሽት መከላከያው ጠራርጎ ያሰራቸው 96 ንጹሃን አርሶ አደሮች ከግፍ እስራቱ በላይ ምግብና ልብስ እንዳያገኙም ተደርገዋል ሲሉ የአካባቢው ነዋሪዎች ለጃን ቅማንት ሚዲያ ተናግረዋል። በዘመነ ብልጽግና የተፈጠረው ስርዓት አልበኝነት ራሱ ስርዓቱ ያዋለደው ችግር ነው ተባለም። በዘመነ ብልጽግና በኢትዮጵያ እየተስተዋለ ያለው የፖለቲካና የጸጥታ ችግር ማንም ሌላ አካል የፈጠረው ሳይሆን ራሱ ብልጽግና የተባለው ፓርቲ በአፈጣጠሩና በባህሪው ወልዶ ያሳደገው ነው ተብሏል። አንድ የለውጥ መንግስት በሆነ አጋጣሚ ወደ ስልጣን ሲመጣ በክሮ መስራት ያለበት የህግ የበላይነትን ማስፈን መሆኑ ቢታወቅም የብልጽግና መንግስት ግን ህገ መንግስታዊ ስርዓቱን ከማክበር ይልቅ በሴራ ፖለቲካ ሀገር መምራት በመጀመሩ ህልቆ መሳፍርት የሌላቸውን ሽፍቶችና አማጽያን ቡድኖችን አዋልዷል ሲሉ ምሁራን ይናገራሉ። ህገ መንግስቱን ማስከበር ከስልጣን የተገረሰሰውን የኢህአዴግን መንግስት ማስቀጠል ነው በሚል የተሳሳተ ተሳቤ ላይ የተመሰረተው የብልጽግና መንግስት በርካታ የህገ መንግስታዊ የሆኑ እርምጃዎችን በመውሰዱ በኢትዮጵያ ህግ መጣስ የዕለት ከዕለት ተግባር ከመሆኑም በላይ ለለውጡ ያለንን ድጋፍ የምናሳይበት ዋና መንገድ ስለተደረገ በቀላሉ ልንመልሰው ወደማንችለው የፖለቲካና የደህንነት ቀውስ ውስጥ ገብተናል ሲሉ በርካቶችም ይሞግታሉ። የብልጽግና ፓርቲ ከኢህአዴግ የተለዩ አዲስ ሀገራዊ ፓርቲ ነኝ በሚል በሚዲያ ቢሰብከንም ካሉት በሚሊዮን የሚቆጠሩ አባላቱ መካከል ከ80 በመቶ በላይ የሚሆኑት ለበርካታ ዓመታት በኢህአዲግ ሬዮት ዓለማዊ ቅኝት የተገሩ በመሆናቸው ብልጽግና ለእንጀራ መቁረሻነት ተጠቅመው ሌላ ለውጥ ለማምጣት የየራሳቸውን አማጽያን ቡድን መደገፍ መጀመራቸው ሌላው ብልጽግናዊ ነውጥ አዋላጅነትን ያመላክታል ተብሏል። ብልጽግና የተባለ የፖለቲካ ፓርቲ መደመር ከሚለው ትርጉም አልባ ዲስኩር ባለፈ የነጠረ የፖለቲካ ርዕዮተ ዓለማዊ ሚዛን ስለሌለው ካድሬዎቹ ባፈተታቸው እንዲያስቡና ባይተዋርነት እንዲሰማቸው በማድረጉ ምናልባት ይህ መንግስት መውደቁ ስለማይቀር በሚል በየአካባቢያቸው የየራሳቸው ነጻ አውጪ ቡድን በስውር መስርተው እንዲያስቀጥሉ ማድረጉም ይነገራል። የብልጽግና መንግስት ወደ ስልጣን ሲመጣ በመድረክና በተገኘው የአጋጣሚ ስልጣን ወቅት አሁን የማይሆኑ በርካታ ቃል ኪዳኖችን ከገባ በኋላ አንዳቸውንም መፈጸም ባለመቻሉ ያኮረፉ ቡድኖች ነፍጥ አንስተው እንዲፋለሙ አድርጓል ተብሏል። የብልጽግና መንግስት ወደ ስልጣን ሲመጣ የኢህአዴግ መንግስት ያልመለሳቸውን በርካታ የሕዝብ ጥያቄዎች ይመልሳል ተብሎ ቢጠበቅም የወሰደው እርምጃ በተቃራኒው በመሆኑ ሕዝቦች በብልጽግና መንግስት ላይ የነበራቸውን ተስፋ ስላጡ ተስፋቸው ለማስቀጠል ትጥቅን እንደ ብቸኛ አማራጭ አድርገው መውሰዳቸውም ለተፈጠረው ስርዓት አልበኝነት የበኩሉን አስተዋጽኦ አድርጓል ሲሉ ምሁራን ገልጸዋል። ብልጽግና ስልጣን ላይ እንደወጣ ሁሉን አቀፍ የሆነ የፖለቲካ ስርዓት ከመፍጠር ይልቅ የቀን ጅቦችና የለውጥ መላእክት በሚል የፈጠረው የጠላትና ወዳጅ ክፍፍል አገሪቱን ወዳወደመው የትግራይ ጦርነት ስለወሰደን በርካታ የፖለቲካ ቀውሶችና የጸጥታ ችግሮች እንዲፈጠሩ አድርጓል። አሁን አገሪቱንና ብልጽግና ፓርቲን በበላይነት የሚመሩት ጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህም ለረጅም ዓመታት በደህንነትና ስለላ መዋቅሩ ሲሰሩ የነበሩ በመሆናቸው አገሪቱን በፖለቲካ ብስለት በአግባቡ ከመምራት ይልቅ በለመዱት የደህንነትና ስለላ የሴራ አካሄድ እየመሩት በመሆኑ ብልጽግና በባህሪው ነውጥና ብጥብጥ አፍቃሪ መንግስት ነውም ተብሏል። ለሀገረ መንግስቱ አደጋ ሆኖ የነበረውን የእርስ በርስ ጦርነት ቀልብሰነዋል ሲል የአማራ ብልጽግና ተናገረም። የክልሉ መንግስት ያቀረበውን የሰላም ጥሪ ተከትሎ ለሀገር መንግስቱ አደጋ እስከ መሆን ደርሶ የነበረው የእርስ በርስ ጦርነት ተቀልብሶ በበርካታ አካባቢዎች አንጻራዊ ሰላም ተፈጥሯል ሲል የአማራ ሰላምና ጸጥታ ቢሮ ተናግሯል። የክልሉ የጸጥታ ቢሮ በዚህ ማብራሪያው ፋኖ የተባለው ኃይል ሀገረ መንግስቱን የመገልበጥ ኃይል እንዳለውና አሁንም የክልሉ በርካታ አካባቢዎች በመንግስት እጅ ውስጥ እንዳልሆኑ ጠቁሟል። ላለፉት ሁለትና ሶስት ዓመታት የክልሉ ባለሥልጣናት ራሳቸው በሚዘውሯቸው ሚዲያዎች እየወጡ በክልሉ የሚንቀሳቀሰው ጽንፈኛ ኃይል እዚህ ግባ የሚባል ጉልበት እንደሌለው ናም ክልሉን ወደ አንጻራዊ ሰላም መመለሳቸውን ደጋግመው ሲናገሩ እንደነበረ የሚታወስ ሲሆን ዛሬ ደግሞ በቅርቡ የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው በተሾሙት እሸቱ የሱፍ በኩል ፋኖ ሀገረ መንግሥቱን የሚፈትን አቅም እንደነበረውና አሁን ላይ መንግሥት እየወሰዳቸው ባሉ እርምጃዎች መዳከሙን አስነግሯል። ጠዋት የተናገሩት ከሰዓት ከሚናገሩት ጋር ከሚጋጭባቸው አማራ ብልጽግና ባለስልጣናት ውስጥ አንዱ የሆኑት የሰላምና ጸጥታ ቢሮ ኃላፊ ውሸቱ የሱፍ መንግሥት ከሰላም አማራጮች ጎን ለጎን የክልሉን የጸጥታ መዋቅር መልሶ በማደራጀትና በማቀናጀት ለግዳጅ ብቁ እያደረገ መሆኑን የገለጹ ሲሆን፣ ይህ ንግግራቸውም ከፋኖ ጋር ባለው ጦርነት ምክንያት የክልሉ የጸጥታ መዋቅር ፈርሶ ነበር ወይ የሚል ጥያቄ አስነስቶባቸዋል። በክልሉ የተፈጠረው የጸጥታ ችግር ቢቀለበስም አሁንም ሕዝብን የሚረብሹና የሌሎችን ተልእኮ የሚያስፈጽሙ ታጣቂዎች አሉ ያሉት ባለስልጣኑም የኢትዮጵያ ሁለንተናዊ እድገትና ቀጠናዊ ልዕልና የሚመነጨው ከውስጥ አንድነቷ ነው ብለው የሚያምኑ ታሪካዊ ጠላቶች አሉ ሲሉም፣ ታሪካዊ ጠላቶች እነማን እንደሆኑ በስም ሳይጠቅሱ የተለመደችውን ብልጽግናዊ ስብከት ጣል አድርገው አልፈዋል። ሀገሪቱ ውስጥ ለሚፈጠሩ ችግሮች ኃላፊነት መውሰድና ማስተካከል የማይፈልጉት የብልጽግና ባለስልጣናት ጥያቄያቸው ምንም ይሁን ምን ሀገሪቱ ውስጥ በሰላም የሚሆን ጠበንጃ አንስተው የሚታገሉ ኃይሎችን አቅርበው ከማናገር ይልቅ ጥያቄ የሚያነሱ ኃይሎችን የዳቦ ስም መስጠትና እነሱ ከማይፈልጓቸው ኃይሎች ጋር በማገናኘት ስማቸውን ማጥፋት የተለመደ ተግባራቸው ሆኖ ቀጥሏል። አሁን ስልጣን ላይ ያሉ አብዛኛው የብልጽግና ባለስልጣናት ከውስጥ ኢህአዴግን አፍርሰው ወደ ስልጣን ሲመጡም ዋና ቀኝ እጃቸው ሻዕቢያን ጨምሮ በዙሪያው የነበሩ ኢትዮጵያ ጠላይሎች እንደነበሩ የሚናገሩ የውስጥ አዋቂዎች ዛሬ ላይ ከውጭ ጠላት ጋር ይሰራሉ በሚል በብልጽግና የሚከሰሱ ቡድኖች አብዛኞቹ ራሱ ባሳያቸው መንገድ የቀጠሉ ናቸው ሲሉ ይከራከራሉ። የአማራ ብልጽግና ለሀገረ መንግስቱ አደጋ ሆኖ የነበረውን የእርስ በርስ ጦርነት ቀልብሰናል፣ አንጻራዊ ሰላም አስፍነናል ቢልም። ከዚህ በተቃርኖ በክልሉ በርካታ አካባቢዎች ንጹሃን ይታገታሉ፣ በሽፍታ እየተያዙ በግፍ ይገደላሉ፣ ንብረቶች ይወድማሉ፣ በርካታ ትምህርት ቤቶችም ተዘግተዋል፣ የኑሮ ውድነቱም ተባብሷል። አጠቃላይ ማህበራዊ ፖለቲካዊና ኢኮኖሚያዊ ቀውሶችም ተባብሰው ቀጥለዋል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ይሁንላችሁ።